ያኔ የዛሬ ሰባት ዓመት ስድስት ዓመት እንቀይረዋለ ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበረ። ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አመሰግናለሁ። ክቡር ጠቅላይ ሚኒስትር የዛሬ ሰባት ዓመት ስድስት ዓመት ባሌ ደጋግሞ ይዞን ሲመጡ የነበረው ነገር ከፍተኛ ቁጭት ነው የነበረው። አንዳንዴም ከቁጭቱ ያለፈ ደግሞ ቁጣዎችም ነበሩ። ዛሬ ላይ ቆሜ ሳየው በዚህ አጭር ጊዜ ውስጥ ይህ ሁሉ ነገር ተቀይሮ ያለፈው ካለፈው አንጻር ሳየው ከፍተኛ ርቀት የመጣንበት እሱንም የሚሰማኝ ስሜት እጅግ በጣም ደስተኝነት ነው። የታሰቡ ነገሮች እና ደግሞ ከዚህ ተነስቶ ወደፊት የሚመጡትን ነገሮች ደግሞ ኢማጅን ሳረግ እጅግ በጣም ከፍተኛ ደስታ ይሰማኛል። የመደመር ትውልድ መጽሐፍ ሲመረቅ ሶፍ ዑመርን እንደ ዲቨሎፕመንት ሴንተር ተወስዶ እዛ እንዲጀመር ክቡር ጠቅላይ ሚኒስቴር መመሪያ ከሰጡበት ጊዜ ጀምሮ ከፍተኛ ስራ የመጣ የተሰራበት ያ የነበረው ቁጭትን የሚያርም የመደመር ትውልዱ ደግሞ አዲስ መንገድ የሚከፍትበት ህዝቡም ከነበረበት ድህነት አላቀርነት ከሴፍትኔት የሚላቀቅበት ኢንቴግሬትድ የሆኑ ቅድም እንደተገለጸው በግብርናም፣ በማዕድን፣ በቱሪዝም አልፎም ደግሞ በአርባን ዲቨሎፕመንት ሰፋፊ ስራዎች የተጀመሩበት ህዝቡ ላይም ሁላችንም ላይ ከፍተኛ ተስፋ የፈጠረበት ለኢትዮጵያም ትልቅ ጉልበት እንደሚሆን የታየበት ነውና ያ ቁጭት በጣም ኢንትግሬትድ የሆነ ራዕይ አስቀምጦ ከዛ ራዕይ ደግሞ ማዕከል ተደርጎ ሀሳቦች ዲቨሎፕ ተደርጎ ከዛ ሀሳብ ወደ ተግባር ተግባሩ መልሶ ሀሳቡን ያዳበረበት እና ከፍተኛ ውጤት የተገኘበት ነው። ያየ ነው እኔ በዚህ ትሪፕ በጣም ሲኒየር አመራሮች ቀድሞ የነበራችሁ አመራሮችም መምጣታችሁ ሀሳብ መቀያየር ያለውንም ነገር መረዳት ያለፈውንም ነገር ለማሰብ መጪውንም ዘመን ኢትዮጵያ ወዴት እየሄደች እንደሆነ የኢትዮጵያ ብልጽግና አይቀሬ አይቀሪ መሆኑንም ያየንበት ነው ብዬ ነው መወስደው ትልቅ ትምህርት የተገኘበት ነው ብዬ ነው ወስደው። ባሌ ክቡር ጠቅላይ ሚኒስቴር ሁሌ እንደሚያነሱት ኢትዮጵያ ለራሷ ስትልት አለማዊ ይገባል ብለው ደጋግሞ ያነሱ ነበረ እና ለማት አለንም በቁጭት ሲናገሩ ነበረ። እሱ አሁን በግብርናውም በማዕድኑም በስፔሻሊ በቱሪዝም በአርባን ዲቨሎፕመንቱም ታይቷል። በሚቀጥሉት ጊዜያቶች ደግሞ ባሌ የምትሆነው ነገር ሳስብ የመን መኖር እጓጓ አለው ማለት ነው አሁን ከሆነ በላይ ትልቅ ነገር ሊሆን እየመጣ እንደሆነ ህዝቡም ወደ ላቀ ደረጃ እንደሚሸጋገር ለኢትዮጵያም ደግሞ ትልቅ ጉልበት የሚሆን አካባቢ እንደሚሆን በግልጽ የሚታይበት ነው። ስለዚህ ይህንን የተደበቀ የተረሳ አካባቢ ከተደበቀበት ስላወጡ እና ከተረሳበት እና ሁሉም ሰው ነክቶ ከእንቅልፍ ነክቶ ወደዚህ ስራ እንዲገባና አዲስ ታሪክ እንደ መደመር ትውልድ እዚህ እንዲፈጠር ስላደረጉ በጣም ማመስገን እንፈልጋለሁ። ያኔ የዛሬ ሰባት አመት ስድስት አመት እንቀይረዋለ ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበረ። ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው የአፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። ከዚህ ወጥተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየሁበት የተማርኩበት ነው። ይሄ ለአጠቃላይ ለኦሮሚያ ክልል፣ ለሌሎች አካባቢዎችም ለተጀመሩ ስራዎች ትልቅ መሰረት ነው። ለቀጣይ ለሚሰሩ ስራዎችም ትልቅ ጉልበት ነው የሚል እምነት ነው ያለኝ። ከሁሉ በላይ ለምን የሚለው ጥያቄ እና ከዛ የሚመጣው ቁጭት በሀሳቡን ደግሞ የሚያደረጅ ተግባር በተግባር ሲታይ ወደ ላቀ ደረጃ መሸጋገር እንደምንችል ያየንበትና የተማርንበት ነው። ያለፈውንም ሳስብ በጣም ደስ ይለኛል። የሚመጣውን ደግሞ ሳስብ እጅግ እጅግ በጣም ደስ ይለኛል። ስለዚህ እንደ ድሮ ስጋት ሳይሆን የሚታየኝ ሞር በዚህ ውስጥ ትልቅ ተስፋ ነው የሚታየኝ እና ይሄ ጨለማ ሰማው እየተገፈፈ ከፍተኛ ብርሃን እየመጣ ብርሃኑ ደግሞ ቀጣይ ጉልበት እየሰጠን ያለው እዚህም ደግሞ የባር አመራሮች ሰሞኑን ስሰጡት የነበረው ሀሳብ ሲደረግ የነበሩት ውይይቶች፣ እና የሀሳብ መከፋፈሎች ሀሳብን ለአንዱ ለአንዱ ላይ የማካፈል ጉዳይ ለኢትዮጵያም ትልቅ ጉልበት፣ ትልቅ መሰረት ይሆናል የሚል እምነት ነው ያለኝ። እውነት ለመናገር በዚህ አጭር ጊዜ ውስጥ እንደዚህ አይነት ኢንቫይሮመንት ተፈጥሮ ይሄ ሁሉ ሰው መጥቶ እዚህ አድሮ ተነጋግሮ ተወያይቶ እንደዚህ አይነት ነገር ለማየት ማየት በመቻሌ በጣም በጣም በጣም ነው ደስ ያለኝ። አይ ቲንክ የሰሞኑን የእናንተን ቆይታ እዚህ ያለው ህብረተሰብ እና የተሰራውን ስራ አርሶ አደሩ አርብቶ አደሩ በምን ደረጃ ፊል እንደሚያደርገው እዚህ ያለው ሰው ብዙ ያንን ሊካፈሉ ይችላል የሚል እምነት የለኝም። ባሌንም ያየነው ዋን ፎርዙን የሚሆን ነው አላየነውም። ስሪፎርዙን አላየ ነውም። እና እዚህ የነበረው ህብረተሰብ የነበረበት ጭለማ፣ የነበረበት ተስፋ መቁረጥ እና ሴፍቲ ኔት ወይ ኦፍ ላይፍ ሆኖ ሰው ሴፍቲ ኔት የተመዘገበ የሚጋባበት እና የሚዋለድበት ያ ሁሉ ታሪክ በመሰረታዊነት ተንዶ አዲስ ተስፋ፣ አዲስ ጉልበት የተፈጠረበት ስሜት እነሱን ሆኖ የእነሱን ህይወት መኖርን እና በዚህ ህይወት ውስጥ ማለፍን የሚጠይቅ ይመስለኛል። ስለዚህ ያንንም ስሜት ሳስበው በጣም ጉልበት ይሰጠኛል እና እጅግ በጣም ደስ ብሎኛል። እውነት ለመናገር አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ ክብርት ቀዳማዊት እመቤት፣ ሁላችሁም አመራሮች፣ እንደምናደራችሁ አደራችሁ በድጋሚ ማለት እፈልጋለሁ። በእኔ በኩል መጀመሪያ የተሰማኝን ለማንሳት በአንድ በኩል ቁጭት በሌላ መንገድ ተስፋ ለምን ደሃ ሆነን መርጠን ወስነን ወይስ የሚል ጥያቄ ራሴን መልሼ መላልሼ እንድጠይቅ አስገድዶኛል ሁለተኛ ባጭር ጊዜ የተሰራው ስራ ልማታችን መልከ ብዙ ደርዘ ብዙ መሆኑን ሁሉንም አካባቢዎች ገጠሩን ከተማውን ከጫፍ ጫፍ ለማካተት እየተደረገ ያለው ርብርብ ደግሞ ቀጥሎ የምትኖረው ኢትዮጵያ የልጆቻችን ኢትዮጵያ፣ እኛም እድሜ ከሰጠን ልናያት የምንችላትና እያየናት ያለች ኢትዮጵያ ምን ያክል ተገቢውን ስፍራ እየያዘች እንደሆነ ማየት ይቻላልና ባሌ ላይ ያየነው ነገር እስካሁን እየተሰሩ ያሉ ስራዎችን ሌላኛውን መልክ ነው ያየነው ብዬ ነው የወሰድኩት። ከወሰድኩት ትምህርት አኳያ የመጀመሪያው ስራ ሀገርንና ሕዝብን አውቆ በጥበብ የመምራት ትምህርት ነው የወሰድኩት በጂኦግራፊ ስንማር። ስለዚህ አካባቢ መጥቼ አላቅም፣ እድሉ ገጥሞኛ አቅም ከሮቤ አልፌ ያላውቅም ነገር ግን ስለ ሶፍ ዑመር ዋሻ እና ስለ ባሌ ተራሮች የመጀመሪያ ደረጃ ትምህርት ስንማር አውቃለሁ። አውቃለሁ ማለት ሰምቻለሁ። ነገር ግን ኢትዮጵያ ምን አላት፣ የት ቦታ ምን ሀብት አላት፣ ምን ቅርስ አላት ብሎ አውቆ አመራር ሰጥቶ በቅርብ ተከታትሎ ደግፎ በመምራት ደግሞ ኢትዮጵያ ያላትን ጸጋ ለማውጣት የሚያስችል የአመራር ጥበብ ተምር ያለው በስራ አጋጣሚ መካከለኛው ምስራቅ በሄድኩበት በጣም መታየት ያለበት ነገር ብለው ወስደውን ነበር። የኔ ካውንተር ፓርቲ የሆኑ ሚኒስትርና ገርሞኝ ነበር። እንደዚህ አይነት ተመሳሳይ ይዞታ ያለው ቦታ ነው ያየሁት ገርሞኝ ነበር። ትናንትና ግን የሾፉ መር ዋሻን የማየት እድል ሲገጥመኝ ለካ ያለንን ስላላወቅኩ እንጂ እኛም የላቀ የሚያስገርም የሚያስደምም ነገር አለን የሚል ሌሰን ወስጃለሁ። ሶ ጸጋን መሰረት አርጎ አውቆ የመምራት ጥበብ በጣም ትልቁ ነው የሚመስለኝ። ሁለተኛው በተለያየ መንገድ ተነስቷል። የፖለቲካ ባህል ለውጥ ላይ የተሰራ ያለው ስራ ፎር ግራንትድ የሚወሰድ አይደለም ማለት ነው፣ የስራ ውጤት ነው። አዲሱን ትውልድ ነባሩን ትውልድ እኔ የሰለጠኑ የሚባሉ ሀገራት ጋር ትናንት ኮንቨርሴሽን ነበረን። ለሰለጠነው ዓለም ከኔ የተሻለ ኤክስፖዠር ያላቸው አመራሮች ጋር የማውራት እድል ነበረን እና በሰለጠነው ዓለምም ጭምር እንደዚህ አይነት ልምድ በተሟላ መንገድ ብዙ የሚታይ አይደለም ተብሎ ነው ሲነሳ የነበረው እና ያልነበረን የፖለቲካ ባህል ነው እኔ ቢያንስ ተገምግሜበታለሁ። የወጣን አመራር ለምንድነው ቶሎ ቶሎ ስልክ ምትደውዩ ተብዬ ተገምግሜ፣ ያለው እዚህ ዊትነስ የሆኑ ጓደኞች ያሉ የግምገማው መድረኩ ላይ የፓስት ለመውቀስ አይደለም፣ ያለፍንበት ሂደት ነው መማር ያስፈልጋል። እየገነባን ያለው ስርዓት እየገነባን ያለው የፖለቲካ ባህል ዝም ብሎ አብሮ መንቀሳቀስ ዝም ብሎ የሚመጣ ነገር አይደለም ማለት ነው። እኛ ማንበር የምንፈልጋት ኢትዮጵያ የሀሳብ ልዩነት ያለው ሰው ቢኖር የትውልድ ልዩነት ቢኖር ይሄን ሁሉ አብሮ መያዝ እና አብሮ መሄድ አብሮ መራመድ ያስችላል። አንዱ የአንዱን ዊዝደም መማር ይችላል። አዲሱ ትውልድ ከነባሩ ትውልድ ሚማረው አለ፣ ነባሩ ትውልድ ከአዲሱ ትውልድ የሚወስደው አለ ማለት ነው። አዲሱ ትውልድ እየሄደ ያለበትን ፔስ ጨምሮ እይታውን ጨምሮ ሊወሰድ የሚችል ትምህርት አለ ሶ ይሄንን ትምህርት ወስጃ ለሁ በግሌ ማለት ነው ፕሮባብሊ የነገዋ ኢትዮጵያ ደግሞ ከዛሬ በላይ እጅግ በጣም ቆንጆ ትሆናለች የሚልም እምነት አለኝ። እና እነዚህን ሁለት ሌሰኖች እና ሁለት ስሜቶች ያስተናገደ ቆይታ ነው የነበረኝ። እጅግ አድርጌ አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። የእኔ ሜይ ቢ ሪፍሌክሽን አንዳንዶቹ ጓደኞቼ እንደ ተናገሩት እኔም ባሌ የመጣሁት ለመጀመሪያ ጊዜ አይደለም በተለያዩ ጊዜያቶች መጥቻ አለው። ሶፉ መሪንም አይቻቃለሁ፣ ሌሎችንም አይቻቃለሁ። ግን በዚህ ስፋትና በዚህ ደረጃ አልተረዳሁም፣ አላየሁም። እውነት ለመናገር ከልቤ ነው፣ በዚህ ደረጃ ስፋት ያለው በዚህ ደረጃ ትልቅ ሀብት አለ ብዬ ወስጀ አላውቅ። አንዱ ያየሁት ይሄን ነው። ይሄ ማለት በኢትዮጵያ ደረጃ ትልቅ ሀብት እንዳለ የሀብት ሁሉ ትልቁ ሀብት አፈርና ውሃ ነው በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው ማሳያ ነው ይሄ ግን ይህ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል ድሃ ሆነናል ድሀ ክብር የለውም ይሄንን ስናይ እልህ ሊይዘን ይገባል ለምን በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት። ህዝቡን ማወቅ አለበት። ይሄ እንደተጠበቀ ሆኖ ግን፣ አሁን የተጀመረው ስራ፣ በድፍረት የሚወሰነው ውሳኔ፣ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል። ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም። የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄን ይሄ ተስፋ ሰጥቶኛል። እኔ ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ ሁለት ናቸው ለኔ አንድ የሰላም ችግር ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምን ባሌ ለዚህ ትልቅ ምሳሌ ነው ለምንድነው መሳሪያ የሚያነሳው ሰው ሀሳቡን በነፃነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ። በዚህ ዘመን ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም፣ ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን። የጀመርነው እናስቀጥል ከተባለ የጥይት ቶክስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናል። እሱ ከሆነ እቺ ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የሚፈልገው ይህንን ነው። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ስትሰጠው ታያለህ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅም። መጨረሻ ላይ ማንሳት እንፈልገው ብዙ ጊዜ አንዳንድ ነገሮች ይጀመሩና እርካታ ይመጣል ገና ነው ጅምሩ። ተስፋ አለው ብለን ስንል እርካታ ግን መኖር የለበትም። እንቅፋት ነው የሚሆነው። ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱን ላይ በግንባር ቀደምትነት እርሶ፣ ቀጥሎ ፓርቲው፣ ሌላውም አመራር፣ ጉዟችን ረጅም ነው፣ ገና ብዙ ስራ አለን የሚል ስራ ለዚህ የሚያነሳሳ መሆን አለበት ብዬ አምናለሁ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ ይህንን እድል በመፈጠሩ በጣም ደስ ብሎኛል። ከዚህ ስብስብ የተማርኩት ይቺ ሀገር ምን ያክል እድለኛ ነች ብቻ ሳይሆን የዚች ሀገር አመራር አካል የነበሩ ሰዎች ተሰባስበው በነሱ ጊዜ ምን እንደነበርም ያዩበት አሁን ከእነሱ በኋላ የመጣው መንግስት እየሰራ ያለውን ስራ ምን እንደሆነ እንዲህ በጋራ ሆኖ ተሰብስቦ ማየት የቻሉበት ሁኔታ ስለተፈጠረ፣ እነሱ ብቻ አይደሉም ያሉት። ግን ያ ፓርት ብዙ ትርጉም ስላለው፣ በተለይ ደግሞ ከሰሜኑ የሀገራችን ክፍል ለመጣን ሰዎች እንደዚህ አይነት ነገሮች የሚታወቁ አይደሉም። ቢያንስ ሲኒየር የነበረ ሰው ወይ መባረር አለበት ወይ መጥፋት አለበት፣ ሌላው እንዲመጣ እርስ በራሱም እንደዛ ተከባብሮ በጋራ ሆኖ እያከበረ ላለፈውም የጎደለውም እየሞላ ወደፊት መሄድ ሀገርን ወደ ማሻገር ይቻላል የሚል አስተሳሰብ ከዚህ ስብስብ መማር ያለበት ይመስለኛል። በተለይ በሰሜን አካባቢ ላለ አመራሮች፣ ኢሊቶች መማር ያለባቸው ሀገር በእንደዚህ ቅብብሎች ነች ወደፊት መጓዝ የሚችለው ሰው ለወለደውና ከሱ በታች ላሉ አካላት ሪስፔክት ካለው ሀገር እነሱን ተሸክማ ወደፊት የማትሄድበት ምክንያት የለም። የሚለውን መልእክት የሚያስተላልፍ ነው አንዱ የዚህ ስብስብ ብዬ አምናለሁ። ሌላው በአጠቃላይ እድለኛ ነኝ መሰለኝ ከአንድ ቦታ ወደ አንድ ቦታ በስራ ኃላፊነት ስቀያየር ሀገሬን በጣም እንደብዝ እንዳቅ የሚጠቅሙ ነገሮች ማህበረሰባችንን በትክክል እንድረዳ፣ ያሉ ሀብቶችም እንዳውቅ የእይታ ዲፈረንሶች ቢኖሩም ቢያንስ እድሉ ከማህበረሰቡ ጋር እየተቀላቀልኩ እንዳይ የሚያደርጉ ነገሮች ስላየሁ። ባሌ መጀመሪያ ጊዜ ስመጣ ከአንድ አመት ተኩል በፊት ማለት ነው፣ አካባቢ መንገድም የለም፣ ስራዎቹም በዚህ ደረጃ አልተሰሩም። በዚህ ሂደት በዚህ ፍጥነት ግን አሁን የምንነዳቸው አስፋልቶች የተሰሩት በዛ ጊዜ ነው። አሁን የምናየው ዋሻ የተቀየረ በዚህ ጊዜ ነው። አሁን ያረፍንበት መናፈሻ የተሰራው በዚህ ጊዜ ነው። በተራራው ላይ እየተሰሩ ያሉ ማረፊያ ቦታዎች፣ መዝናኛ ቦታዎች እየተገነቡ ያሉት በዚህ ጊዜ ነው። የወልመል የጨልጨል የኢሪጌሽን መሰረተ ልማቶች ባለፉት አራት አመታት በክቡር ጠቅላይ ሚኒስትር የተጀመሩ እየተገነቡ ያሉ ናቸው። ሶ ከዛ በፊት ምንድነው የተሰራው ታዲያ ምንድነው እያደረግን የነበር ነው በዚህ አካባቢ የሚለው ነገር ማሰብ በጣም ኢምፖርታንት ይመስለኛል። ያ ሀብት እኮ ነበረ፣ ጫካው ነበረ፣ መሬቱ ነበረ፣ ውሃው ነበረ፣ ተራራው ነበረ፣ ዋሻው ነበረ። ግን እነዚህን አውቆና አስቦ ወደፊት የመውሰዱና የማየቱ ፓወር ክፍተት ነበረ ማለት ነው። ሶ ይህንን አይተን የዚህም አካል ሁነን ከሲኒዮሮቻችንም ተምረን በአሁኑ ሊደርሽፕ ደግሞ በኮሚትመንት ያለችው ሀብት ያለችው ሀገር አንድ ነች የነበረ ሀብት ይሄ ነው ይሄ ሀብት ግን ወደ ትክክለኛው ቦታ እየፈሰሰ ሲሄድ ምን ያክል ኢትዮጵያን ወደፊት ሊወስድ እንደሚችል የተማርኩበት ያየሁበት ነውና እጅግ በጣም አመሰግናለሁ በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር እኔም ይሄንን እድል በማግኘቴ በጣም በጣም ደስተኛ ነኝ እኔም እንግዲህ ባሌ የክልሉ ተወላጅ እንደመሆኔ መጠን ማቀው ኦልሞስት በስም ደረጃ ነው የሚለውን ማንሳት እችላለሁ። እንግዲህ ለምንድነው ዛሬ ይሄ ሆነው፣ ትላንት ለምን ይሄ አልሆነም ለሚለው ትንሽ አጭር ማሳያ ምናልባት እይታዎቻችን በጣም የተገደቡና ፍትህን ማዕከል ያደረጉ ናቸው ለማለት የሚያስቸግር ነው የሚሆነው። ምክንያቱም ወደ ግማሽ ፐርሰንት ገደባ የሚሆነው የሀገራችንን የግብርናውን ክፍለ ኢኮኖሚ የሚሸፍን አካባቢ እና ትልቅ ፖቴንሻል ያለው አካባቢ በስነ ምህዳሩም ደግሞ በተፈጥሮም በጣም የተዳላለት አካባቢ ሆኖ ሲያበቃ ሪያሊቲን ተቀብለን አገርን ለማሳደግ አገርን በምንለው ልክ ከድህነት ለማውጣት ያንን ማየት እንዳንችል ያደረገን ፍትሃዊነት የጎደለው አሳሰብ ነው ብዬ ነው የማምነው። ምክንያቱም ይሄንን የመሰለ ሪያሊቲን መቀበል አለመቻል ና ይሄንን ደግሞ ላገር እድገት መጠቀም አለመቻል በራሱ በጣም አስቸጋሪ ነው የሚሆነው ና ዛሬ ላይ ይሄ እንዲሆን የተደረገበት ዋነኛው ምክንያት የነበሩ ሀብቶች ናቸው። ግን ደግሞ የሀሳብ መገለጥ በአዲስ የመመልከት የነበረውን ናሬሽን ቻሌንጅ ማድረግ ብቻ ሳይሆን ያለው ሪያሊቲ ተቀብሎ ለሀገር እድገት መስዋዕትነት ለመክፈል ዝግጁ መሆን የተገለጠ አይን የተገለጠ ሀሳብ ነው። እንግዲህ እዚህ ቦታ ላይ ማየት የምንችለው ካልሆነ በስተቀር ለዘመናት ሀገር ስትመሰረት ጀምሮ የነበረ ሀብትን ነው በተለየ እይታ ማየት የተቻለውና እኔ እዚህ ሊደርሺፕ አካል መሆን በራሱ በጣም እድለኝነት ነው የሚሰማኝና ሀገርንም እንድናቅ እየተደረገ ያለበት መንገድ ቀላል ነው ተብሎ የሚወሰድ አይደለም። እኔ በተለይ የዚህ የቲም ኮምቢኔሽኑንም ሳይ ትላንት ለአቶ ሱፊያን ስናነሳ ነበር። በጋራ ሆነን የእኛ ኤግዚት እንዴት ይሁን የሚሆነው የሚል ነገርም አንስተን ነበረ እንዳውሄ መታደልን ነው የሚጠይቀውና ምናልባትም የነበሩ ባህሎቻችንንም ጭምር መልሰን እንድናያቸው እና ዛሬ ደግሞ በአመራር ያለን ሰዎች ለነገ ትውልድም ትምህርት እያስተላለፍን ያለን ነው የሚመስለኝና ሌላው ይቅርና የአንድ ክልል ቀድሞ የነበሩ አመራሮችን በዚህ ደረጃ ማገናኘት ብቻውን ሌላውንም ጨምሮ ማገናኘት ብቻውን ትልቅ ትምህርት የሚሰጥ ነው። እኔ በጣም እድለኛ ነኝ። የኛም ኤግዚት እንዲሁ እንደሚሆን ተስፋ አደርጋለሁ። ካለፈውም እየተማርን የቤት ስራ እየወሰድን ዛሬ ላይ ደግሞ የሚገባንን እየሰራን፣ ለነገ ትውልድ ማድረግ የሚገባንን ማስተላለፍ የሚገባንን መልእክት መስራት፣ መተግበር፣ ፍትህን በተግባር ማረጋገጥ ከንግግር በላይ ተግባራትን፣ ተግባራት ደግሞ ራሳቸው ከፍ አድርገው ራሳቸው ኮሚኒኬት ማድረግ እንዲችሉ ማድረግና ጥራትን የአመለካከት ለውጥን በተግባር ማየት ትያለው ሀሳብ በተግባር መቀየር እንደሚችል ደግሞ ከፍተኛ ክትትል ቁጥጥር ያለምንም ድካም የሚደረግበት መንገድ እኔም በግል የመማርበት ሌላውም ትምህርት የሚወስድበት ይመስለኛል። ከልብ አመሰግናለሁ። እንደ ሀገር ኢትዮጵያ ለማደግ ለመለወጥ፣ ለመበልጸግ ሁሉም ፈጣሪ ሁሉንም ራይት ኢንግሪዲየንት ሰጥቷታል ብዬ አምናለሁ። ሜይ ቢ ለምን አልተለወጥንም? ለምን አላደግንም? ምክንያቱም መለወጥ ማደግ የነበረብን ትላንት ነበር፣ ዛሬ ሳይሆን። ለምን አልተለወጥንም ለምን አላደግንም ብለን ካየን ሜይ ቢ የአመራር ቪዥን እንዲሁም ቁርጠኝነት ውስንነት እንዲሁም ደግሞ የዜጎች አሁን ያለው ትውልድ ወይም ትላንት የነበረው ትውልድ እኔ ዋጋ ከፍዬ ለነገዎቹ ለልጆቻችን የተሻለ አገር አወርሳለሁ የሚል ትውልድ ሜቢ አለመኖሩ ይመስለኛል። ከዛ በተረፈ ግን ሁሉም ራይት ኢንግሪዲየንቶች ተሰጥተዋታል ኢትዮጵያ ብዬ አስባለሁ። ለዚህም ጥሩ ማሳያ ባሌ ነው። ባሌ ብዙ ጊዜ ባሌ እንግለጪ ስባል ባሌ መጥቶ መታየት ያለበት ነው። ለመግለጽ ከባድ ነው ላለው ምክንያቱም ሁሉም ራይት ኢንግሪዲየንቶች ባሌ ውስጥ አሉ። ሁላችንም በዚህ ቆይታ እንዳየ ነው። ለምሳሌ ግብርናን ለማሳደግ ባሌን ብቻ ሳይሆን ኢትዮጵያን የብሬድ ባስኬት ለማድረግ ምቹ ተፈጥሮዎች አሉ። ምቹ መልካም ምድር አለ። እንዲሁም ደግሞ ከዚህ የሚነሱ አምስት ልልቅ ወንዞች አሉ። እዚህ አካባቢ ያለውን ኢትዮጵያ ውስጥ ያለውን ብቻ ሳይሆን ጎረቤት ተሻግረው ከ30 ሚሊዮን በላይ ህዝብ ውሃ የሚያጠጡ ወንዞች እዚህ አሉ። መልካ ምድሩም የተመቸ ነው። ስለዚህ ይሄንን ገርቶ ትልቅ ለኢትዮጵያ ለባሌ ብቻ ሳይሆን ለኢትዮጵያ ትልቅ ከድህነት ለመውጣት ትልቅ ተስፋ ለመሆን የሚችል አቅም ያለበት አካባቢ ነው። እንዲሁም ደግሞ በቱሪዝም ካየነው ውብ መልክዓ ምድር አለ። እጅግ በጣም ያማረ የተዋበ ለመግለጽ በጣም አዳጋች የሆነ በጣም ብዙዎችን የሚያማልል የብዙ ሀገሮች ያላቸውን መስቦች በአንድ ቦታ የያዘ የተፈጥሮ ሀብት አለ። እነዚህን መግራት እነዚህን ተፈጥሮ የሰጠንን ትንሽ ነገር ጨምረንበት እዚህ መሳብ አለመቻላችን ካልሆነ በስተቀር ሁሉም ራይት ኢንግሪዲየንቶች አገር ውስጥ እንዳለ ያሳያል። አሁን እንግዲህ በዚች ጥቂት ዓመታት ውስጥ በተጀመሩ በጣም ብዙ ቦታዎች ላይ ትልልቅ ስራዎች እየተሰሩ ነው ምንም እንኳን ወደ ምን ፈልገው ለመድረስ ገና ጅምሮችና ማሳያዎች ቢሆኑም እነዚህ ትልቅ ተስፋ የተጣለባቸው የአመራር ቪዥን የታየባቸው ትልቅ ስራዎች በየቦታው አሉ፣ ባሌን ጨምሮ። እዚህ ላይ እንግዲህ ይሄ ትውልድ እኔ እንደሚገባኝ፣ እኔንም ጨምሮ መቁረጥና መወሰን ይኖርበታል፣ ይህንን ያለንን ሀብት አንሎክ አድርጎ በግብርናውም ይሁን በቱሪዝሙም ይሁን በተለያየ መልኩም ይሁን ይሄንን አንሎክ አድርጎ መለወጥና ለሚቀጥለው ትውልድ የተሻለ ሀገር የሚመተው አሳይመንት የኛ ነው የሚል ትውልድ ያስፈልጋል የሚለውን በደንብ የሚያሳይ ይመስለኛል። ከዛ በተጨማሪ ሁለት አይነት ትውልድም እንግዲህ ያለ እዚሁ የመማማር እንዲሁም ሀሳብ የመለዋወጥ የመደጋገፍንም ልክ ሌሎቹ እንዳሉት የታየበት ቆይታ ስለነበረ በጣም አስተማሪ፣ በጣም ዓይን ከፋሽ ነበር ብዬ አስባለሁ። አመሰግናለሁ። አመሰግናለሁ እኔም ይህን እድል በማግኘቴ ከምንም በላይ በጣም ማመስገን እፈልጋለሁ። በጣም ሲኒየር ከነበሩ አመራሮች ጋር ብዙ በህይወታቸው ብዙ ነገር ካዩ አመራሮች ጋር እንደዚህ ያሉ ደግሞ ኢትዮጵያ ያላትን ውብ ፀጋ አብሮ አይቶ ከዛ ውስጥ ምንድነው ፈልቅቆ ማውጣት የሚቻለው የሚለውን ልምድ ለመቀሳሰምም እድል ፈጥሯል እና ይሄ በራሱ ትልቅ የአተያይና የተግባራዊ ሽፍትም ጭምር ነው። ብዙ ታሪክ ቀይሯል ብዬ አምናለው። በጣም ብዙ እንደሄድን ነበር ያሰብኩት። ማለት ውስጤ የነበረው በጣም ብዙ ሩቅ ሩቅ ሄደናል። በቃ አሁን የተጀማመሩ ላውንች የተደረጉ በጣም ያው ሰሞኑን የጀማመርናቸው ስራዎች ተደማምረው በዚህ አመት በተለይ ደግሞ ከህዳሴ ግድብ ጀምሮ ያሉትን የተጀማመሩ ኢኒሼቲቮችን ደማምሬ አይቼ በጣም ብዙ ርቀት ትውልድ ሊያስኬድ የሚችል ስራ እንደጀመርን ውስጤ ፊል ያረግ ነበረ። ባሌ ላይ መጥቼ ካየው በኋላ ገና ለካ ምንም አልነካንም የሚል ደግሞ ስሜት ተሰማኝ። የጀማመርናቸው ነገሮች በጣም ጥቂት እንደሆኑ ነው ፊል ያረኩት። ያለን ብዙ ነው። ያለን ተነክቶ የሚያልቅ አይደለም፣ ተሰርቶ የሚያልቅ አይደለም። አሁን ያለው የተጀመረው ነገር በጣም በጨለማ ውስጥ ጭላንጭል ብርሃን እንደማብራት ነው ይሄ ጭላንጭሉ መብራት በጣም እየበራ እየፈካ እየፈካ ሄዶ ይሄ ሀገር ለብዙዎች መትረፍ የሚችል አቅም ያለው መሆኑን ማሳያ እንደሆነ ነው የገባኝ። በአንድ ራጫፍ እስከ ሎላንዱ ድረስ ከትላልቆቹ ውሃዎች እስከ ትንንሾቹ የሚወርዱ ጅረቶች ድረስ ከእንስሳቱ ቫራይቲ ተቆጥሮ ማያልቅ አይነት ከታሪክም ተፈጥሮ ደግሞ ያልተጠቀምናቸው ነገሮችን ያለንን አፈርና ውሃ አገናኝተን ምርታማነትን ማሳደግ ወደ ምንችልበት ሁሉን በአንድ ላይ ማሳየት የሚችል አንድ ማዕድ ላይ መቅረብ የሚችል ነገር አየሁኝና፣ ለካ ገና ብዙ የቤት ስራ አለብን የሚል ጥያቄ ነው።